አርእስተ ዜና፦ የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት እንዳይሆን ማሳሰቢያ ተሰጠ። የገቢዎች ሚኒስቴር በቅርቡ የሚሰጠው የምስክር ወረቀት ላይ የተቀመጠ የታክስ ቅድሚያ መብት ድንጋጌን አስመልክቶ ማብራሪያን ሰጥቷል። በዝርዝር ይዘነዋል። ምርጫ ቦርድ ሰባተኛ ጠቅላላ ምርጫ በግንቦት 24 ለማካሄድ ምክረ ሃሳብ አቀረበ። ቦርዱ ከተለያዩ የፖለቲካ ፓርቲዎች ጋር በምርጫ ጉዳይ በዝግ ውይይት አድርጓል። የውይይት አንኳር ነጥቦችን ነግራችኋለን። የዓለም ጤና ድርጅት በጋዛ ክፉኛ የተጎዱ ታማሚዎችን ሕክምና እንዲያገኙ ማድረጉን አስታወቅም። በጋዛ ከ15,000 በላይ ህመምተኞች ከሚኖሩበት አካባቢ መውጣት እንዳለባቸው ድርጅቱን ገልጠዋል። ሰሙታላችሁ። ሩሲያ በዩክሬን ላይ በፈጸመችው የአየር ድብደባ በዋና ከተማዋ ኬፕ ከባድ እሳት ማስነሳቱ ተሰማ። በከተማዋ የተለያዩ አካባቢዎች የሚሳይል ጥቃት በርካታ ተሽከርካሪዎች በማጋየት የብዙ ህንፃዎች መስታወት ተባብሯለም ተብለዋል። በዝርዝር ይዘነዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝንላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። የግብር ክሊራንስ የብድር መከልከያ ምክንያት እንዳይሆን ማሳሰቢያ ተሰጠም። የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ ተሰጠም። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሰቢያ መስጠቱን ተበላክቷል። ሚኒስቴሩ በቅርብ የሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ የመብት አለመሆኑ በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው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 የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚያካሄደውን ሀገራዊ ምርጫ በመጪው ግንቦት 24 2018 ዓ.ም ለማድረግ ምክረ ሃሳብ አቀረበ። ቦርዱ በምርጫ የሚገኘውን ውጤት ይፋ ለማድረግ በረቂቅ ላይ የጊዜ ሰሌዳው ያስቀመጠው ለሰኔ 3 2018 ዓ.ም ተመረጥም ነው። ብሔራዊ ምርጫ ቦርድ ጠቅላላ ምርጫን ረቂቅ የጊዜ ሰሌዳ አዘጋጅቶ ለውይይት ያቀረበው ከትናንት በስቲያ ሰኞ ጥቅምት 10 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ባደረገው ምክክርም ላይ ነበር። በአዲስ አበባ ስካይላይት ሆቴል በተካሄደው ውይይት ከ60 በላይ በ ህጋዊ መንገድ የተመዘገቡ የፖለቲካ ፓርቲ ተወካዮች መሳተፋቸውን በመድረኩ የታደሙ ምንጮች ገልጸዋል። መገናኛ ብዙኃን ባልተገኙበት በዚህ ውይይት መድረክ ላይ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ዝርዝር የጊዜ ሰሌዳም አቅርበዋል። የጊዜ ሰሌዳው 37 ተግባራት የሚከናወንባቸውን ጊዜያት በቀንና በወራት ከፋፍሎ አስቀምጠዋል። በአማራ ክልል ሰሜን ሸዋ ዞን የግሪሳ ወፍን ለመከላከል የኬሚካል ርጭት እየተካሄደ መሆኑ ተገለጸ። በአማራ ክልል ሰሜን ሸዋ ዞን የኦሮሞ ብሔረሰብ አስተዳደር የተከሰተውን የግሪሳ ወፍ የመከላከል ስራ እየተከናወነ መሆኑም ተገልጿል። በአማራ ክልል ግብርና ቢሮ የሰብል ልማትና ጥበቃ ዳይሬክተር ዶክተር ማንደፍሮ አስላከ በወረርሽኝ መልክ የሚከሰተውን ነፍሳት በአጭር ጊዜ በሰፊ ቦታ ላይ የሚገኝ ሰብል በማውደም በምርታማነት ላይ ከፍተኛ ጉዳት እንደሚያደርስ አመላክተዋል። በአማራ ክልል በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞን በሚገኙ አራት ቀበሌዎች የግሪሳ ወፍ መከሰቱን ማብራርተዋል። የግሪሳ ወፍ 12 ማደሪያ ቦታዎች ተለይተዋል፣ ያሉት ዳይሬክተሩ በእነዚህ አካባቢዎች እስከ 16 ሚሊዮን የሚገመት የግሪሳ ወፍ መኖሩንም ጠቁመዋል። ችግሩን ለመቅረፍ ከፌዴራል መንግስት ጋር በመቀናጀት በማደሪያ ቦታዎች ላይ ከጥቅምት 9 ቀን 2018 ዓ.ም ጀምሮ የአውሮፕላን ርጭት እየተካሄደ መሆኑን አረጋግጠዋል። በተለይ ከፍተኛ የግሪሳ መንጋ በተከሰተባቸው አካባቢዎች ቅድሚያ ተሰጥቶ ርጭት እየተደረገ ነው ማለታቸውን አሚኮ ዘግበዋል። የኮይሻ ኃይል ማመንጫ ፕሮጀክት አጠቃላይ የሲቪል ስራ ሰባ ከመቶ መድረሱ ተገለጸ። የኮይሻ ኤሌክትሪክ ኃይል ማመንጫ ፕሮጀክት ከባለፈው ጉብኝት በኋላ የሚለካ የስራ እድገት አሳይቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ የ2018 ዓ ም የመጀመሪያው መቶ ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ የተጀመረው የኮይሻ ኤሌክትሪክ ኃይል ማመንጫ ፕሮጀክት በመጎብኘት ነው ብለዋል። ፕሮጀክቱ ባለፈው ከነበረው ጉብኝት በኋላ የሚለካ የስራ እድገት ታይቶበታል ያሉት ጠቅላይ ሚኒስትር አብይ የግድቡ ከፍታ 128 ሜትር መድረሱንም ተናግረዋል። አጠቃላይ የሲቪል ስራውም ሰባ ከመቶ መድረሱንም ገልጸዋል። ይህ ፕሮጀክት ለኃይል ምንጭ ዋስትና ላለ ያለሰለሰ ጽኑ ጥረት ምስክር የሚሆን ነውም ሲሉ አጽኖት ሰጥተው ተናግረዋል። በኡጋንዳ የ46 ሰዎች ሕይወት በመኪና አደጋ አለፈ። በኡጋንዳ በሁለት ባሶችና በሌሎች ሁለት ተሽከርካሪዎች መሃል በደረሰ ግጭት 46 የሚሆኑ ሰዎች ሕይወታቸው ማለፉ ተሰምቷል። የኡጋንዳ ፖሊስ ቀደም ብሎ የሟቾች ቁጥር 63 መድረሱን አስታውቆ የነበረ ቢሆንም 37 ሰዎች ራሳቸውን ስታው የተገኙ መሆናቸውንም ገልጸዋል። በርካታ ሰዎች የአካል ጉዳት እንዳስተናገዱ፣ ወደ ተለያዩ አካባቢዎች ለሕክምና እንደተወሰዱ አፍሪካ አፍሪካን ዘግበዋል። ሁለቱ ባሶች በተለያዩ አቅጣጫ ሲጓዙ የነበሩ መሆናቸውን ተነግረዋል። ባሶቹ ለመተላለፍ የሚያደርጉት ጥረት ውስጥ መጋጨታቸውና ለ46 ሰዎች ሕይወት ማለፍ ምክንያት መሆኑን የምዕራብ ኡጋንዳ ፖሊስ አስታውቋል። አደጋ የደረሰው የፍጥነት መንገድ ላይ የነበረ ቢሆንም ተሽከርካሪዎቹ ከተፈቀደው ፍጥነት በላይ ሲያሽከረክሩ እንደነበር ፖሊስ አስታውቋል። በኡጋንዳ የትራፊክ አደጋ በርካቶችን እየገደለ ሲሆን እንደ አውሮፓውያን አቆጣጠር በ2024 በነበረው ቁጥራዊ መረጃ 5144 ሰዎች ሕይወታቸው መነጠቁን ተያይዞ ተዘግበዋል። ከጋዛ 41 ክፉኛ የተጎዱ ህመምተኞች አውጥቻለሁ ሲል የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት ዳይሬክተር ቴድሮስ አድሃኖም በዓለም ጤና ድርጅት ተመራ የጤና ቡድን በጋዛ 41 ክፉኛ የተጎዱ ህመምተኞች ከአካባቢው ለህክምና ማሸሽ መቻሉን ገልጸዋል። አክለውም በጋዛ ከ15 ሺህ በላይ ህመምተኞች ከአካባቢው ለቀው መውጣት እንደሚያስፈልጋቸው በመናገር ከነዚህ ውስጥም 3800 የሚሆኑት ሕፃናት መሆናቸውን ተናግረዋል። በተጨማሪም የተኩስ አቁም ስምምነት ለሰዎች እንቅስቃሴ ክፍት እንደሚሆን የተነገገ ቢሆንም እስራኤል በጋዛና በግብፅ መካከል የሚገኘውን የራፋን ድንበር ዘግታ ቆይታለች ሲሉ እስራኤልን ህግ እየጣሰች መሆኑን በማ

በሌላ በኩል የተባበሩት መንግሥታት ድርጅት የህግ አካል የሆነው ዓለም አቀፉ የወንጀሎች ፍርድ ቤት በጋዛ ውስጥ የሲቪል ህዝብ መሠረታዊ ፍላጎቶች ለማሟላት እስራኤል ግዴታ አለባት ሲሉም ገልጸዋል። እስራኤል በተባበሩት መንግስታት ድርጅትና በተለያዩ አካላት በጋዛ ሰርጥ የሚደረገውን እርዳታ እንድትደግፍ መገደድ አለባትም ተብሏል። እስራኤል አካባቢ የተቆጣጠረች በመሆኑ ፍልስጤማውያን ለኑሯቸው አስፈላጊ የሆኑትን አቅርቦቶች ጨምሮ የአካባቢውን ህዝብ መሠረታዊ ፍላጎቶች የማረጋገጥ ግዴታ አለባት ሲሉ ዋና ዳኛው ዩጂ ኢዋሳዋ ተናግረዋል። አክለው እስራኤል ቁጥራቸውን ቀላል የማይባሉ የተባበሩት መንግስታት ድርጅት የፍልስጤም ስደተኞች በቅርቡ ምስራቅ የእርዳታና ስራዎች ኤጀንሲ ሰራተኞችን የሐማስ አሸባሪ ቡድን አባላት ናቸው ብላ ያቀረበችው ቤቶታም ማረጋገጥ ስላልተቻለ ተቀባይነት የለውም ብለዋል። ሩሲያ የዩክሬን ዋና ከተማን በባለስቲክ ሚሳኤል አጋየች። ሩሲያ በዩክሬን ላይ የተፈጸመችው የአየር ድብደባ በዋና ከተማዋ ኬቭ ከባድ እሳት ማስነሳትም ተሰምተዋል። የኬቭ ከንቲባ ኢቫል ክልሺኮ እንደገለጹት በከተማዋ የተለያዩ አካባቢዎች የሚሳኤል ጥቃት በርካታ ተሽከርካሪዎችን ሲያጋዩ የብዙ ህንፃዎችን መስታወትም ሰባብረዋል። የድንገተኛ አገልግሎት ሰጪ አካላት የሚሳኤሉ ስብርባሪዎች ወዳረፈባቸው አካባቢዎች የተሰማሩ ቢሆንም በሰው ላይ የደረሰ ጉዳት የለም ሲሉ ከንቲባው በቴሌግራም ገጻቸው ላይ ጽፈዋል። በመዲናዋ ከፍተኛ የፍንዳታ ድምጽ መሰማቱን አረጋግጫ አለ ያሉ ሮይተርስ የዜና ወኪል በሩሲያ በኩል ስለ ጥቃቱ የተባለ ነገር የለም ሲልም ዘግበዋል። በሩሲያ በተፈጸመው በዚህ ባላስቲክ ሚሳኤል ጥቃት ምን ላማ ነተደረገ በግልጽ አልታወቀም ብለዋል ቪታሊ ክላሽኮ። የሩሲያ ዩክሬን ጦርነት በድርድር ለመቋጨት የሚደረገው ጥረቶች ሰዳፍነው ግጭት አሁንም ተባብሶ በቀጠለበት ሁኔታ ሩሲያ ከትናንት በስቲያ በዩክሬን ላይ የፈጸመችው የኃይል መሰረተ ልማቶች ላይ ያነጣጠረ የሚሳኤል ድብደባ ከ20 በላይ ሰዎችን በመግደል በመቶዎች የሚቆጠሩ ሰዎችን ከኤሌክትሪክ ኃይል እና ከዋግሉት ውጪ ማድረጉን የሩይተርስ ዘገባ አስታውሰዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝናችሁ ዘገባዎች ጠናቀዋል። ቸር ቆዩ።